ስለዚህ እኔ የምፈርድባችሁ እንዳይመስላችሁ በፍርድ ቀን የሚፈርድባችሁ ተስፋ የምታደርጉት ሙሴ ነው። መጽሐፍትን የሰጣችሁ ራሱ ሙሴ ነው። ተመልከተው እና በማለት መጽሐፍትን ካላመናችሁ የምታደርጉትን እንፈልገዋለን ብላችሁ የተቀበላችሁትን መጽሐፍ ካላመናችሁ ቃሌን እንዴት ታምናላችሁ? አላቸሁ። አሁን በዚህ አነጋገሩ ኢየሱስ ክርስቶስ ቅድሚያ የሰጠውና ያስፈለጠው ምንን ነው? መጽሐፍትን አይደለም መጽሐፍትን ካልተቀበላችሁ፣ መቀበል የሚገባችሁንና ትልቁ ነው ማለት ማለት ነው። እሱን ካልተቀበላችሁ እንዴት ቃልን ትቀበላላችሁ? እንዴት ሰውኛላችሁ ይደርጋል አለ። አይደለም ስለዚህ፣ ቅድሚያ የሰጠው ለምንድን ነው ማለት ነው። ለመጽሐፍ ኢየሱስ ክርስቶስ ራሱ ሰዎችን ወደ መጽሐፍ ሂዱ፣ መጽሐፍትን ስሙ ነው የሚለው ማለት ነው። ይህን ነው ማስተዋል ያለ ራሱ መራጅ። እርሱ እኮ መቼም በመጽሐፍ ቅዱስ የተጻፈው ቃልና እሱ በምድር ላይ የሚያስተምረው ቃል የተለያየ ነው አይደለም ማለት የታወቀ ነው። ነገር ግን ሰዎች ለተጻፈው ተረጋግጠው ለተሰጠው መጽሐፍ ቅድሚያ እንዲሰጡ ነው እየገፋ ያለ አያት እንጂ የእሱ ቃል ከተጻፈው የተለየ ሁኖ አይደለም። ይህን እናውቅ ያስፈልጋል። እና እንኳንና የተለያዩ ሰዎች እኛ ጥሩ ቦታ ነው ያለነው በመንፈሳዊ ደረጃ፣ በስልጣን በመንፈሳዊ እውቀት፣ በመንፈሳዊ ህይወት ብለው የሚናገሩ ሰዎች ይቅርና ራሱ ኢየሱስ ክርስቶስ ተመልከቱ፣ እንዲሁ ለቀድሞ በምድር ላይ መጥቶ ላስተምር አይለም እንጂ ራሱ እንኳ ቢመጣ ምንም መከተል እንዳለብን መጽሐፍ ዳኝቶነ መጽሐፍትን ነው መስማት ያለብን፣ መቀበል ያለብን መጽሐፍትን ነው። ስለዚህ ሰይጣን ያጭበረብራል። እንኳን ስለ ሌሎች እውነቶች ይቅርና ስለ ራሱ እንኳ ቢናገር አሳስቶ ስለሆነ የሚናገረው ስለሆነ የሚናገረው ሰይጣንን ማመን የለብንም። ከቅዱሳት መጽሐፍ ስለ ሰይጣን የተነገረው መስማት፣ ማመን፣ መቀበል አለብን። ስለዚህ ሰይጣን እንዴት ነው የወደቀው? ሰይጣን ስለ ራሱ ሲናገር አንዳንድ ጊዜ ሰይጣን የሚባል ነገር የለም ይላል። ይህን ሀሳቡን የተቀበሉለት ብዙ ሰዎች አሉ። ሰይጣን የሚባል ነገር እርኩስ መንፈስ የሚባል ነገር የለም የሚል እኮ አሉ። ዝም ብሎ ነው ሰው ሲቃዥ ነው አይምሮው ሲነካ ነው ምን ነገር ይናገረው ይላል። በየጸበል ቦታ ያለውን የአጋንንት ሁኔታ ስትነግሯቸው እንኳን ለዚያ ምክንያት ያቀርቡለት ይሄ እኮ እንጂ ስለሆነ ነው ውሸት ነው ምናምን ይላል እንጂ ሰይጣን ነው የሚለውን ለመቀበል የሚቸገሩ ሰዎች አሉ። ሰይጣን ከተቻለ ከተቻለ ሰይጣን የለም የሚለው ብንቀበልለት ደስ ይለዋል። ከተቻለ ታዲያ ይሄ እንኳ ባይሆን ሰይጣን እኔ የለሁም የሚለውን ስብከት ባንሰማው ባንቀበለው፣ ስለ አመጣጡ ስለ አገኛኘቱ ደግሞ የተሳሳተ ታሪክ ያመጣል። ለምሳሌ ሰይጣን አለ፣ ክፉ መንፈስ በምድር ላይ አለ የሚሉ አሉ እና ታዲያ ሰይጣን ግን እንዴት ነው የመጣው ማለት መገኘቱ እንዴት ነው አፈጣጠሩ እንዴት ነው ስትሏቸው